መስከረም 29 ሰማዕቷ ቅድስት አርሴማን ለምን እናከብራታለን? ዛሬ ይህንን በአጭሩ እንመለከታለን። የሰማዕቷ የቅድስት አርሴማ ወላጅ አባት ቴዎድሮስ የሚባል ሲሆን ከነገስታትም ወገን ነው። እናቷ ደግሞ አትናስያ የምትባል ስትሆን ከጳጳሳት ወገኖች የነበረች ቅድስት ሴት ነች። የሰማዕቷ የቅድስት አርሴማ ወላጆች በቅድስና በመንፈሳዊ ሕይወት እጅግ በጣም ይበረቱ፣ በጾም በጸሎት እጅግ በጣም የተጉ፣ ነዳያንን የሚመጸውቱ ደገኛ ቅዱሳን ቤተሰቦች ናቸው ነገር ግን እስከ በስተርጅናቸው እድሜያቸው ድረስ ልጅ አላገኙም ነበር። በዚህም ምክንያት ወይም ልጅ በማጣታቸው ምክንያት እጅግ በጣም አዝነው ይተክዙ፣ ይጨነቁ ልክ እንደ ነቢዩ ሳሙኤል እናት እንደሃና እጅግ በጣም ያዝኑና ለፈጣሪያቸውም ይማጸኑ ነበር። ነገር ግን እግዚአብሔር ጸሎታቸውን ሰምቶ የተባረከችውን ሰማዕቷን ቅድስት አርሴማን ሰጣቸው። ስንክሳሩ ላይ እንደሚለው ሰማዕቷ ቅድስት አርሴማ በነበረችበት ዘመን እሷን የሚመስል ቆንጆና ውብ አልነበረም። ነገር ግን እግዚአብሔር አምላክ የሰጣትን ውበት ሳትመካበት ውበቴ ክርስቶስ ነው ብላ ራሷን ለክርስቶስ ሙሽራነት አጨች። ታዲያ ሰማቷ ቅድስት አርሴማ አስራ አምስት ዓመት በሞላት ጊዜ ንጉስ ዲዮክልጤያኖስም በዛ ሰዓት ነገሰ። ንጉሱም እጅግ ውብ የሆነች በአገሩ አለች የተባለች ቆንጆ ፈልጋችሁ አምጡና አጋቡኝ ብሎ አዘዘ። ሰማቷ ቅድስት አርሴማና 27 ደናግል ግን ንጉሥ ዲዮክልጤያኖስ ይህንን እንዳሰበ በሰሙ ጊዜ ወደ አርመኒያ ሸሹ። ዲዮክልጤያኖስም ወደዛ እንደሸሸች በሰማ ጊዜ የሀገሩ ገዢ ወደ በረው ወደ ድርጣድስ መልእክት ላከ። ድርጣድስን ሰማዕቷን ቅድስት አርሴማን ባያት ጊዜ በውበቷና በቁንጅኗ ተማርኮ እሱም ሊያገባት ወደደ። ነገር ግን ሰማዕቷ ቅድስት አርሴማ እኔ የክርስቶስ ሙሽራ ነኝ፣ ራሴ ለክርስቶስ ማስገዛት ነው የምፈልገው ብላ መለሰችለት። ንጉሱም በዚህ ተናዶ በመስከረም 29 ቀን ሰማዕቷ ቅድስት አርሴማንና 27ቱን ደናግል በሰማዕትነት እንዲያርፍ አድርጓቸዋል። ስለዚህ ዛሬ መስከረም 29 የምናከብረው የሰማዕቷ ቅዱስ አርሴማ እለት ሰማዕትነትን የተቀበለችበት እለት ነው ማለት ነው። ሰማዕቷ ረድኤቷ በረከቷ ከሁላችንም ጋር ይሁን አሜን። ተመልከቷ። አሁን በጥምቀት በኩል ልጅነት የሚገኝ ከሆነ አባታችን የሚሆነው ጥምቀት ነው። የወለደህ ነው አባት የሚሆነው ወይም በሚታይ ውሃ የምትወለድ ከሆነ አባት ሊሆን የሚችለው ውሃ ነው። ስለዚህ አባቴ የምትለው ውሃውን ይሆናል ማለት ነው። እኛ አባታችን እግዚአብሔር ነው የምንለው፣ እግዚአብሔር ስለወለደን ነው። ከስጋ የተወለደ ምንድን ነው ስጋ ነው አለን፣ ከመንፈስ የተወለደ መንፈስ ነው። ክብራት እንደምን አላችሁ? እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሆን። በጥምቀት ዙሪያ የሚናገረውን እየሰማችሁት ነው። ከጥምቀት ከውሃ ተወለድን ካላችሁ፣ አባታ አባቴ ውሃ ነው እያላችሁ ነው። አባታችሁ ውሃ ነው እያለ ነው። ምን አይነት አነጋገር እንደሚናገር ደግሞ የዚህስ እንደው ጭራሹን ጭብጡን የለቀቀ አነጋገር ነው የሚናገረው። እርግጥ ሁሉም ያው ቢሆኑ የዚህ ደግሞ ባሰ። ውሃ አባታችን ነው ማለት ነው። ከውሃና ከመንፈስ ቅዱስ መወለድ ውሃ አባታችን ያሰኛል። እንደ የቀድሞቹ ከአዲያን እነ አርጌንስ እነ ንስጥሮስ እነ መቅዶኒዎስ ሲክዱ ከመጽሐፍ ቅዱስ መነሻ ይዘው ያ ኃይለ ቃሉ ስለማይገባቸው ምስጢሩን ስለማይረዱት ነው እንጂ ወደ ክደት የሚሄዱት ጭራሹን መጽሐፍ ቅዱስን ቃሉን ክደው አይደለም። የአሁኑ ደግሞ የሚናገረው ጭራሹን ቃሉን ካደው ይሄ ቃል ማለት እኮ የማይወን መንፈስ ቅዱስ ያለው እኮ መድኃኒታችን ኢየሱስ ክርስቶስ ነው። ዮሐንስ ምዕራፍ 3 ቁጥር 3 ይዘን የምናነበው እስከ 9 ድረስ አንቡ ታገኙታላችሁ። እስከ ምሳሌው ይህን እኮ የተናገረው ኢየሱስ ክርስቶስ ማን መሰለ የተናገረው ኢየሱስ። ለምን ይለዋል ከቱ ባንደበቱ። እኔ የሚያሳዝኑኝ እንደ እሱን የሚከተሉ ሰዎች ከሱ ጋር ያሉት ናቸው እንጂ ለእርሱስ አንድ ጊዜ ምንም ማድረግ አይቻልም? አንዴ መቼም ሰይጣን ልቡናን ጨልጦ ገርኝቶ ከወሰደው መመለሻ የለም። ግን ሆኖ ሆኖ ለተከታዮች ያሳዝናሉ። ቢያንስ እንኳን አምላካችን ኢየሱስ ክርስቶስ የተናገረውን ቃል ባይገባውም እንኳን ባይረዳውም ለምን ቃሉን ይክደዋል? መንፈስ ቅዱስ ያለው ከዛ አምላካችን ለኒቆዲሞስ ተናግሮታል ይህን ቃል። ኒቆዲሞስን ሲያስረዳው ከውሃና ከመንፈስ ቅዱስ ያልተወለደ ዳግመኛ መንግሥተ ሰማያት አይገባም ማለት ማለት ዳግመኛ ያልተወለደ ከውሃና ከመንፈስ ቅዱስ መንግሥተ ሰማያት ሊገባ አይችልም ብሎ ነው የነገረው። በዚህ ሰዓት ታላቁ ሊቅ ደግሞ ሊቅ ነበር፣ የተማረ ነው፣ ምሁረ ኦዲት ነውና ኒቆዲሞስ ይህ ነገር ረቀቅ ሲልበት እፎይ ይክል ብእሲ ዳግመ ተወልዶ እምድኅረ ልህቀ፣ የሰው ልጅ ካደገ ካረጀ በኋላ እንደምን ተመልሶ ወደ እናቱ ማኅፀን ይገባል አለ። እሱ ያየው የምኑን ነው? ይህን ግዙፉን መወለድ ነው፣ በሥጋ የምንወለደውን ከግዘፍ ያለውን በግዘፍ ነው። ረቂቅ ውልደት አይደለም፣ ረቂቅ ውልደት አልተረዳውም። ስላልተረዳው አምላካችን ኢየሱስ ክርስቶስ ምን አለው? እስመዘተወ ወልደ እምሥጋ ሥጋ ውጡ ወዘተወ ወልደ እምመንፈስ መንፈሱ። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከረቂቅ ልጅነት የተወለደ ረቂቅ ልጅነት ከረቂቁ ከመንፈስ ቅዱስና ከውሃው የተወለደ አሁን ውሃውን ስናየው አካል አለው፣ ግን በውሃው ላይ ያደረው ረቂቁ መንፈስ ቅዱስ ነው። ከረቂቁ ከመንፈስ ቅዱስ የምናየው ውሃው እንደ ምክንያት ነው የሚሆነን አሁን እሱ አልገባው ብሎ ዝም ብሎ ውሃ አባታችንን ይላሉ እንጂ በውሃው ላይ ያለው ማን ነው? መንፈስ ቅዱስ እኮ ነው። ኦሪዝ ዘፍጥረት ምዕራፍ አንድ ቁጥር ሁለት ላይ ምንድን ነው የሚለው? ወመንፈስ እግዚአብሔር ይጼልል መልዕልተማይ ተማይ። የእግዚአብሔር መንፈስ ወይንም መንፈስ ቅዱስ በውሃው ላይ ሰፍሮ ይታያል፣ ሰፎ ይታይ ነበር ነው የሚለው። ይህ ማለት ውሃውን አይደለም አሁን እየተናገረ ያለው መንፈስ ቅዱስ በውሃው ላይ አለ። ይህን ግን ሊረዳው አይችልም እርግጥ መንፈስ ቅዱስን መጽሐፍ ቅዱስን ቢያነበው ያሳይቀር ሳይቀር ይሄ ራሱ ከዚህ አሁን የምንናገረው እሱ ይገባው ነበር ደግሞ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ብሎ ሲናገር አለማፈሩ መንፈስ የተባለው እኮ መንፈስ ቅዱስ ነው መንፈስ ቅዱስ የሚያለው በምን ምክንያት ነው የሚሰጠን በውሃ ምክንያት ነው እሱ እንደሚናገር ሰው ስለዚህ ይሄ ነገር ነው ለኒቆዲሞስ የረቀቀው ረቀቀውና ይህንን አደነቅ እንደምን ይሆናል ብሎ ሲያደንቅ ምሳሌ ነገረው አምላካችን ኢየሱስ ክርስቶስ ወበእንተዝንቱ ይታንክር እስመ እቤ ለካለ ክሙ ወለዱ ዳግመ ዳግመኛ ትወለዳላችሁ ስላልኳችሁ ወይንም ሁለተኛ ከውሃና ከመንፈስ ቅዱስ ትወለዳላችሁ ስላልሁ አታድንቅ፣ ከዚህ የበለጠ አለ አለና ምሳሌ የሰጠው ነፋስ ወደ ወደደው ይነፍሳል ይነፍሳል አለና ወቃሎ ተሰም ቃሉን ትሰሙታላችሁ፣ የሚሄድበትን ግን የሚወጣበትን የሚመጣበትን የሚሄድበትን ልታውቁት አትችሉም። ማለት ድምፁን ብቻ ነው የምንሰማው። ስለዚህ ከመንፈስ ቅዱስና ከውሃ የምትወለዱት ከማሆኬ ሁሉ ዘይትወለድ መንፈስ ቅዱስ ከመንፈስ ቅዱስ የሚወለዱት ልደትም እንደዚሁ ነው ብሎ ረቂቅ ልደት መሆኑን በረቂቅ ልደትነት አምላካችን ኢየሱስ ክርስቶስ ከኢየሱስ ክርስቶስ ከአምላካችን ከሦስቱ እንደምንወለድ ማቴዎስ ምዕራፍ 28 ቁጥር 19 ላይ እንደተናገረው በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ ለሐዋርያት እንደነገራቸው ከሶስቱም ረቂቅ ልደት ልጅነትን ታገኛላችሁ። እንደዚህ ረቂቅ እንደ ንፋሱ እንደማይታይ ሁሉ ድምጹን ብቻ እንደምትሰሙት ሁሉ ከመንፈስ ቅዱስ ከአብ ከወልድ የምትወለዱት ልደት ደግሞ ረቂቅ ነው፣ አይዳሰስም፣ አይያዝም። ሰውየው ይሄ ስላልገባው ነው ውሃ፣ አባታችን ትላላችሁ ያለው እና እያይ ፈረድበትም በመቆሉ ከማንኛው መምህር ይማረዋል፣ ከማንኛው መምህር ሲረደዋል አልፈርድበትም በነገራችን ላይ ሁሉም አንፈርድባቸውም፣ ተዋቸው። ሌላው ቅዱስ ጳውሎስ ይህንንም ደግሞ ሲያመሰጥር ታላቁ ሐዋርያ ቅዱስ ጳውሎስ ይህን ሲመሰክር ምንድን ነው ያለው? አኮ በምግባረ ጽድቅነ ዳእሙ በምሕረቱ አዳነን በጥምቀተ ዳግም ልደት ወታድሶ በመንፈስ ቅዱስ አለ። ዳግመኛ አለ ሁለተኛ መወለድንና በመንፈስ ቅዱስ መታደስን በሚያሰጥ በጥምቀት በቸርነቱ አዳነን አለ። ሁለተኛ በምንወለድ ልደት ነው ያለው። በዚህ አዳነን ነው ያለው። ስለዚህ ሁለተኛ መወለድ ካልተወለድን ድነት አናገኝም እያለ ነው። ይህን ቅዱስ ጳውሎስ መሰከረ፣ ተናገረ። የቅዱስ ጳውሎስም ቃል በሱ በኩል የለም። ይህንንም ታላቁ ሊቅ መቼም ሊቃውንቱ እግዚአብሔር መንፈስ ቅዱስ እየገለጠ ያናገራቸው እነሱም እንደው በጣም እኛ ከስንቱን ጠቅሰዋለን። እግዚአብሔር የተመሰገነ ይሁን፣ እኮ በሁሉም ሙሉ ነን። ታላቁ ሊቅ ቅዱስ ያሬድ ይህንንም ሲያመሰጥን ምንድን ነው ያለው? ዳግመ ወለደነ እማይ ወእም መንፈስ ቅዱስ የጌታንም ቃል የሐዋርያውንም ቃል ጠቀሰና ዳግመኛ ከዋና ከመንፈስ ቅዱስ ተወለድን ወለደን አለ። ይህን ቃል አሁን እነሱ የት ያገኙታል? ከማንኛው መጽሐፍ ይጠቅሱታል? መጽሐፍ ቢባል መጽሐፍ የላቸውም። አመስጣሪ ሊቃውንት ቢባል ሊቃውንት የሏቸውም። እንደገና እንደዚህ እንኳን መጽሐፍ ቅዱስን አነበብን ይሉ ነበር፣ እሱንም ካዱት። ከዚህ የበለጠው የት ያገኙታል? ዝም ብሎ እንደው እንግዲህ መጮህ ብቻ ነው፣ ይጩሁተዋቸው። ለማንኛውም ግን እንደው ሰሚና ተመልካች አድማጭ ስላሉ ለነሱ እንዲደርሳቸው እንደው ለወገን ለተከታዮቻቸውም በእውነት ይህንን በያንስ እንኳን መጽሐፍ ቅዱስ ላይ ያለውን ቃል እንዴት እንደሚክዱት እንደው እንዲረዱት ተረድተው ደግሞ ለእነሱም ልቡና ሰጥቷቸው እንዲመለሱ ሸራ አድርጉላቸው። ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝ፣ ጠንቋይ ቤት ነው ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር አያይዞ ያወራንንም ስ አሁ እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም። ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁ። መናፍስት ያስቸዋሉ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል። ሰዎችን ላሳምኖ ለማምጣት ለቆ ግን አያውቅም። ይጮሃል መጮህ ይጮሃል አይለቅም። ሰመቀለገ ለውጣ አይመጣም፣ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያረጉት አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይኪክ ፓወር ነው ብዬ ወደ አምስት መጽሔት እንዲሁም ወንድማችን ጠዋሪ አታምር አታረቀኝም በስንት ምክር ከሌሊቱ እስከ ዘጠኝ ሰዓት ቁጭ ብዬ ምክሬው ቶ ይሄን ነገር ይሄ የመንፈስ ቅዱስ አይደለም፣ ሳይክክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ነው ታምራ ታረቀኝ። አረ ትልቅ አገልጋይ ነው እኮ መክሬው ነው አሁን ወደ ወንጌሉ መለስኩታ። እኔ ሳንዴ ስኩልም ያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። ሱማ አኩርፏል በወቅቱ። ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል፣ በወቅቱ ማለት ነው። አሁንም ሊያደረጉ ይችላሉ ከዚህ በኋላ ማድረጉም የሚል ነገር የለኝም ግን ምንድን ነው ያልኩት እኔ በጌታም ስላሳደግኩት ይህን ሰው እሱም መስክሯል ወጥቶ ተናግሯል በወቅቱ ይሄ ይሄ ይሄ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ በሳይክክ ጳወር ወንጌል አይሰራም ሰው ብናመጣትስ በዚህ አይሰራም ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ህፃን ልጅ ወጥታ አይታል ይህንን ከተናገረች በኋላ የተለያዩ ሰዎች ሀሳብ እየሰጡ ነው ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክ ያለው እየተነገረ ያለበት ሁኔታ ነው። በሰፊው መረጃ አጠናክረ ይሄንን የሚመለከታቸው አካላትም እንደው ፊት ለፊትም አምጥተን ብናወያይ አይሻልም ቄስ? ምንም ችግር የለውም እኮ ለእኔ መረጃ ያስፈልገውም፣ ምን ያለፍኩበት የኖርኩበት ስለሆነ ዝም ብዬ ነው የምተነትንልህ፣ ነው ይህንን ያየሁትን ሌሎቹ ስላላዩት ስላልኖሩበት። ያኔ አሁን እንደዚህ ብለን ሃይማኖቱንም ላለማስወቀስ፣ ለፕሮቴስታንቱም ለወንጌ ለማኙ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው። አሁን ግን ራሱ እየተገለጠ ስለመጣ የምትሸፍነውም አይነት አይደለም። አብዛኛው በሳይኪክ ፓወር ነው በኤነርጂ ነው። ይሄ ምንድነው ፖዘቲቭ ኤነርጂ፣ ኔጋቲቭ ኤነርጂ እያሉ የሚሉት ቻናሊንግ የሚሉት ቻናሊንግ ነው። አሁን ለምሳሌ ነፍሴ አልጋ ይዤ ነው ማድረው አለ። አርጋ ራሱ ነኝ ነኝ በአምሳ ሺህ ብር የገዛሁለት 110 ሺህ ብር ሰጥቼው ከዛ ሄደህ ግዛ አልኩት። ይሄ እንደ መጅሊስ ወደ መሬት የሚጠጋ ማለት ነው። ለምንድን ነው አልጋ ይዤ ነው ማድረው? ሊጥለኝ ነው አለ እንደዚህ በቃ እየተሰቃየው እየተቃጠልኩ ምናምን ባለበት ባጣራ ይሻላል። የደውልለታለሁ አውቃለሁ። አምጣ እኔ እና እሱ ቁጭ ብለን ነው ባለቤቴም አለች። እሱ የነገረንን ሁሉ በነገረን ሰሞን ይሄን ቶ ብዬ ነው የማቀረው። እንደው ቄስ ከትልቅ ይቅርታ ጋር እህ ወደ መጨረሻ ጥያቄ ትንሽ ይሄንን ስለተናገርኩ፣ ይኸውልህ አሁን ሰሞኑ እንደዚህ አይነት ነገር ስናገር ያሰድቡኝ የለ ድሮ አሰድበውኛል። ቁጭ ብሎ አንተ እና ነው የምናውቀው ሚዲያ ቁጭ ብሎ ነው የሰደበኝ። እንደዚህ ስልሳ ሺህ ብር ተሰጥቶት ልጁ ማለት ነው። አሁንም እንደዚህ ሰሞኑን አንዱ ገንዘብ ጠይቆኝ ነበረ። ማለት እንደዚህ ለምን ተሰደብከኝ ብዬ ስደውልለት አንተም ከከፈልከኝ መልሻ ያሞግዛለሁ። ምን ችግር አለው ነው፣ ገንዘብ ከፍለው ሁሉ ያሰድቡሃል። በቃ ከፍለው በቃ ሚዲያ ላይ ወጣና አጥረግርገው ይሉሃል። እነዚህ ወንጌልም ምንም ኃላፊነትም የሌላቸው ምን የሌላቸው ስምን ያጠፋሉ፣ እንትን ይላሉ። የስም ማጥፋት እንኳ ማንም አይፈራም የነሱ እንደዚህ አይነት አሉ ይሄ ምንድን ነው አሁን? ይሄን ላ ስለተናገርኩ እራሱ የሚቀጠሩ ሰዎች አሉ። እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘ። ውሃ እየቀቡ እየረጩ፣ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ ምንድን ነው ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ። ያ ብቻ አይደለም መናፍስትም ያለባቸው ሰዎች አሉ። እኔ የስምና እምነት ተከታይ ነኝ ፎቶው የማርያም ነው ብዬ አላምንም። በእምነት የመሰረት እንደዛ ነው፣ ግን እኔ ባላምንም ሚሊዮኖች የሷ ፎቶ እንደሆነ ያምናሉ ማለት ነው። መጀመሪያ ይሄን ነው ማወቅ ያለብን። ከዛ ውጪ አንድ ሰው የሌላን ሃይማኖት ወይንም ሌሎች ማንኛውም ሰው ማለት ነው የሚከተለውን እምነት በተመለከተ ክብሩን ዝቅ የሚያደርግ ወይንም በመሳደብ መልክም ይሁን በማስነወር መልክም ይሁን የሌሎችን እምነት መንካት በህጉ ወንጀል ነው። ስለዚህ በየትኛውም መልኩ የማርያምን ፎቶ መቅደት በህግ የተፈቀደም አይሆንም ወይንም መብትም ሊሆን አይችልም ማለት ነው። አንድን ነገር ዋጋ እንዲኖረው የሚያደርጉ ምክንያቶች አሉ። በእርግጥ ፎቶው ስዕሉ ያለው ወረቀት ላይ ነው፣ ግን የኦርቶዶክስ እምነት ተከታይ ወንድምህቶቻችን ያ ፎቶ የ ወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ትሀል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስኪ ቅደደው፣ ቅደድና አሳየን። አትቀደውም። ለምን? ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብን በላይ ነች ማለት ነው። ከዛ ውጪ የኢትዮጵያን ባንዲራ እስቲ አውጣና ቅደደው፣ ወይንም አቃጥለው በሜዳ ላይ ወንጀል ነው። ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብሯለን ማለት ነው። እና ባንዲራው ጨርቅ ነው፣ ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው ለኛም ለሙስሊሞችም ቢሆን ከሚያስተካከል ካላችሁ ሴቶች ወረብ ማቅረብ አትችሉም። እንግዲህ ቅር ካላችሁ ምንም ማድረግ አልችልም። ጠቡ ከቅዱስ ጳውሎስ ጋር ከሆነ ይሄው መጽሐፍ ቅዱስ ነው። ጠቡ ከቅዱስ ጳውሎስ ጋር ከሆነ እሺ፣ ከመንፈስ ቅዱስ ጋር ከሆነ እሺ። ሴቶቻችን መስቀል አደባባይ ላይ ወረብ ማቅረብ አትችሉም ጨርሶ። ወንዶችም ክህነት የሌላችሁ አትችሉም ጨርሶ። ይሄ ሊቃውንት እና የካህናት ስራ ነው። በማይመለከትህ ነገር አትችሉም። ስተት ነው። ህገ ወጥ ነው። ኃጢአት ነው። ደግሜ ደጋግሜ ይላለው ቅዱስ ጳውሎስ መንፈስ ቅዱስ አድሮበት ሴት ልጅን አደባባይ ወጥታ እንዳታገለግል ከልክሏል። ቤተ ክርስቲያን ክነት የሌለው ሰው አደባባይ ወጥቶ እንዳያገለግል ከልክላለች። ስለዚህ እህቶቻችን እንኳን የመናፍቃንን ልብስ ለብሰሽ መወዛወዝ ይቅርና እዛ ቁመሽ ጥሩ ለብሰሽም ቢሆን ማቅረብ አትችልም። ይሄ ማህበረ ቅዱሳን አገልጋዮችን ይጨምራል። በዚህ ስህተት ናቸው። አዎ ለሊቃውንት የሚተው ለሊቃውንት ት አንዳንዴ፣ እና ታዲያኛ ማመስገን አይገባንም? አመስግን፣ አቤት፣ አመስግን። ሴቶች፣ የሴት ጉባኤ አዘጋጅታችሁ አመስግኑ እንደልባችሁ። ምዕመናን፣ የወንድ ጉባኤ አዘጋጅታችሁ አመስግኑ። ምስጋና ማለት መስቀል አደባባይ ነው? ምስጋና ማለት ጃን ሜዳ ብቻ ነው? ማን ያለው እንደሱ? እንዴ! እዩልኝ እኮ ነው፣ ካላያችሁኝ ታንቀልሙት። አሁን እብደት አይደለም እብደት። ሴቶች በአደባባይ አታገልግሉ። በሴቶች ጉባኤ ግን እንዳፈቀዳችሁ ያክል ማገልገል ትችላላችሁ። በሴት ጉባኤ ብቻ ሴት በሴት ጉባኤ በአጠቃላይ ወንድና ሴት ባለበት ግን ክህነት ያለው ሰው ነው የሚያገለግለው። ክህነት ያለው ሰው፣ ክህነት ያለው ሰው ሊቃውንት ናቸው የሚያገለግሉ። ካህናት፣ ዲያቆናት ናቸው የሚያገለግሉ። እንደ አንቺ ወረብ አቀረብሽ አላቀረብሽ ለቤተ ክርስቲያኑ ምን ዋጋ ነው እስኪ ንገሪኝ። እንዲህ ብዬ ክፉ እስከመናገር የሚያደርሰኝ ምን እንደሆነ ታውቂያለሽ? ድፍረትሽ ነው።